በነገራችን ላይ ፋሚል ታውቃላችሁ፣ ኦርቶዶክሳውያን ስትሆኑ ይሄ ራሱ በቃ ይናፍቃችኋል። እየተጋፋችሁ ከቤተ መቅደስ መውጣት ገባችሁ፣ ይሄ ራሱ እውነት እንዴት እንደሚናፍቅ ዝም ብለህ ቡና ጠጥተህ ኬክ በልተህ ረምጥተው ይሄ ራሱ ዋጋ ትከፍላለ። ቤተ መቅደስ ገብተ ስትወጣ አይታ

በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች እህት ወንድሞች ከእርሱ ጋር ህብረት የምታረጉ ሚካኤል ሚካኤል ስትሉት፣ እዛም ያሉት ሚካኤል ሚካኤል ሲሉት፣ ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን እንደምን ስትቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላመ ክርስቶስ ይብዛላችሁ። እንኳን ለሊቀ መልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓል መታሰቢያ በዓል በሰላምና በጤና አደረሳችሁ አደረሰን። በዛሬው ዕለት እንግዲህ በታላቅ ሁኔታ ከአራቱ ማዕዘን አዲስ አበባ ካቴድራል ቤተ ክርስቲያኖች የሊቀ መልአኩ ቅዱስ ሚካኤል በዓለ ንግስ አከባበር ስነ ስርዓትን ቪዲዮዎች ሰብሰብ አድርጌ እየመጥቻለሁኝ። ሁላችሁም እንደተለመደው የዛሬን ቪዲዮ ከምን ጊዜም በላይ ጉልበት እንድሰጡት እጠይቃችኋለሁ። እውነት እውነት እላችኋለሁ ይለያል ነው የምላችሁ። የዛሬ ቪዲዮ በጣም እንደምትደሰቱበት እርግጠኛ ነኝ። እውነት እላችኋለሁ። ሁላችሁም ኮመንት ላይ የገባችሁ ቅዱስ ሚካኤል ቅዱስ ሚካኤል እያላችሁ የዛሬውን ኮመንት ታጥለቀልቁንኛላችሁ። ወደ ቪዲዮ እንሄዳለን ማርያምን አስራ ሁለት ሺህ ሰው የቅዱስ ሚካኤል ውለታ ያለበት የቅዱስ ሚካኤል ወዳጅ በዛሬው ዕለት አጣለው፣ ከክሊየን አላጣ። ኦርቶዶክስ ነን፣ ኦርቶዶክስ ነሽ፣ ዛሬ በዚህ ቤት ታሪክ ልንሰራ ያስፈልጋል። አስራ ሁለት ሺህ የቅዱስ ሚካኤል ስም ኮሜንት ፈልጋለሁ። ሌሎቻችሁ አይመለከታችሁም። ቅዱስ ሚካኤል የረዳችሁ፣ ቅዱስ ሚካኤል የደገፋችሁ ወዳጁ የሆናችሁ ቅዱስ ሚካኤል አባቴ እያላችሁ ጻፉ። ዛሬ ሊቀ መላእክት ቅዱስ ሚካኤል የሰው ልጆች ልመና በሙሉ ወደ ሰማይ የሚያሳርግበት ታላቅ እለት ነው። የተሾመበት ታላቅ እለት ነው። ባህራንንና አፎሚያንም የረዳበት እለት ነው። እኛንም ይህ መልአክ ይረዳናል። ይህ መልአክ ልመናችንን ወደ እግዚአብሔር ያደርስልናል። ሁላችሁም ቅዱስ ሚካኤል አባቴ እያላችሁ ጻፉ። እንኳን ለገና ነው መልአክ ለቅዱስ ሚካኤል በዓል በሰላም አደረሰን አደረሳችሁ። በዚህ ውስጥ የሚመለከው እንድታስታውሱ ምፈልገው ኢየሱስ ክርስቶስ ነው። ዛሬ ቅዱስ ሚካኤል ስንል የቅዱስ ሚካኤልን ስጋና ደም እየበላ እየጠጣን አይደለም። ዛሬ ቅዱስ ሚካኤል ስንል ቅዱስ ሚካኤልን እያመለክን አይደለም። የቅዱስ ሚካኤል ፈጣሪ የሆነውን የቅዱስ ሚካኤል አምላክ የሆነውን የእኛም አምላክ የሆነውን ኢየሱስ ክርስቶስን እንደምናመልክ እንዳትዘነጉ ኮፒ ሊንክና ሼር ማድረግ ግዴታ ነው። እለት እለት የዚህ የገናና መልአክ የቅዱስ ሚካኤል ምልጃ ያልተለያችው ውድ ኦርቶዶክሳውያን፣ በምልጃው የምታምኑ ሁላችሁን ኮመንት ላይ የገባቸው የዚህን የታላቅ ሊቀ መልአክ ቅዱስ ሚካኤልን ስም ኮመንቱን ታጥለቀልቁታላችሁ ማለት ነው። የነበረውን የዛሬ የንጉስ በዓል ድባብ ተመልክተን እንመለስ፣ ወደ ቪዲዮ እንሄዳለን። ደስ ይለኛል። ክብር ለሚገባው ክብርን እንሰጣለን። ንጉስ ለወደደው እንሰግድለታለን። እንኳን ለ ኦኬ። አሁን ደግሞ የማሳያችሁ ቪዲዮ፣ ይቺ የምታየዋት ከወንድማችን ጋር እየዘመረች ያለችው ልጅ ከዚህ ቀደም በኦርቶዶክስ ቤተክርስቲያን የነበረች ሊዳ የምትባል ልጅ ናት። አሁን ደግሞ የዘመረች አየኋት እና በእውነት እጅግ ደስ አለኝ። እውነት ተመልሳ ከሆነ ወደ ቅዱስ ቤተክርስቲያን በጣም ደስ የሚል ነገር ነው። እውነት እላቸዋለሁ። እስኪ ለማንኛውም ቪዲዮን አይተን እንጣ። እናንተ የሚነሳችሁን ሀሳብ በዚህ ጉዳይ ኮመንት ላይ ያስቀምጡ። ኦኬ፣ እንደምታዩት ስሜቱ በእውነት እላችኋለሁ፣ በጣም ደስተኛ ሆና እንደው ከእንባም ጭምር እየዘመረች ነበር ያየዋት እና በእውነት በጣም ደስ ነው የሚለው ተመልሳ ከሆነ እስኪ በዚህ በኩል እናንተ የምታቁት መረጃ ካለ ኮመንት ላይ የምታስቀምጥልኝ ሆና። ለማንኛውም እለታዊ ወቅታዊ መዝሙር ስለሆነ ይዤው መጥቻለሁ ቪዲዮ ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። በነገራችን ላይ ፋሚሊ ታውቃላችሁ፣ ኦርቶዶክሳውያን ስትሆኑ ይሄ ራሱ በቃ ይናፍቃቸል እየተጋፋችሁ ከቤተ መቅደስ መውጣት ገባች። ይህ ራሱ እውነት እንዴት እንደሚናፍቅ ዝም ብለህ ቡና ጠጥተህ ኬክ በልተህ አረምትተው ይሄ ራሱ ዋጋ ትከፍላለህ። ቤተ መቅደስ ገብተህ ስትወጣ አይታህ ቤተ መቅደሱ ይታያል ከኋላ። ከቤተ መቅደሱ ወጥተህ ደግሞ ወደ ውጭ ስትሄድ ምን አይነት ድባብ እንዳለው መሰለህ ገባህ ስትል እንደገና ስትወጣ ከህዝቡ ጋር አብረህ ተመ ይሄ ሁሉ ህዝብ ተመልከት በዛ አጋጣሚ ማለት ነው። ይሄ ቤተ መቅደስ ይሄ ቤተ መቅደስ ከፊት ለፊት የምታየው ማለት ነው መቶ ሀያ ሚሊዮን ብር መቶ ሀያ ሚሊዮን ብር ወጥቶበታል። የቀረው ትንሽ ነው። ስለዚህ ሁላችሁም ተባበሩና ይሄ የምታየውትን እንትን ቤተ መቅደስ እንዲያልቅ አድርጎሽ እንደዛ እንዲያልቅ አድርጉ። ወዳቸዋል እንግዲህ ተመልከቱ ይህን ድባብ፣ በጣም የሚገርም ነው። የዛሬው እንግዲህ የሊቀ መልአኩ የቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓል አከባበር ስነ ስርዓት በጣም የሚገርም ነው። ይችኛዋ ቪዲዮ ግን ትንሽ ከበድ ትላለች። አዎ፣ ግፌውን በረከት ነው። ወንድማችን እንዳለው ይናፍቃል። ኦርቶዶክስ መሆኑ ራሱ መመረጥ ነው፣ መታደል ነው። ነገር ግን እኛን መስለው ተመሳስለው በእንደዚህ አይነት ቦታ ላይ ብዙ ያልታደሉ ሰዎች አሉ። የሰው ኪስ የሚፈትሹ ሰዎች ስላሉ እንዲሁም ህጻናት የያዙ እናቶቻችን ልጆቻቸው ስለሚጎድባቸው ግፊያ ላይ ትንሽ ቀነስ ቢደረግ አስተባባሪ በዛ ቢል ባይነኝ የሚስ ሚካኤል በር ላይ ነገር ነው። ብቻ ሊቀ መልአኩ ቅድ ግፍ አድርጎ በሰላም በጤና ወደ ቤታቸው መልሶልናል ማለት ነው። በጣም የሚያምር ነበር። እውነት ላቸዋለኝ። ወደ ቀጣይ እንሄዳለን። ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው? የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት፣ እዛም ያሉት ሚካኤል ሚካኤል ሲሉት፣ ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ። አሰቡ እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም በምን እዚህ ፊት ለፊት ያሉት መቅረጫ ካሜራዎች ስልኮች ቀርጸው አለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ አለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል አለምን መድረስ ይችላል አይችልም እንዴት ያለ አስተሳሰብ ነው እንዴት መናናቅ ነው ከእግዚአብሔር ጋር እኛ የሰራነው ቆርቆሮ እንኳን አለም ይደርሳልሁ ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው? መላእክት በአንድ ቦታ ሆነው አይደል? ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አለ ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው አይደለም። የእግዚአብሔር መልአክ አይደለም ቢለው የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ የእግዚአብሔር መልአክ፣ አንዱ መልአክ። እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር፣ በእውነት አመስግኑ። አንዱ መልአክ አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም። እኛ አልወጣንም። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ። አዎ ይወሰናሉ፣ ቦታም አላቸው። ዓለም መላእክት ኢዮራማ፣ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። ለመምህራችን መምህር ዳቆን ሄኖ ካይሌ ቃሌት ያሰማልን። ዕለቱን የሚመጥን አስተምሮ አስተምረውናል። ቃሌት ያሰማልን። አሁን ደግሞ የማሳያችሁ በፓስተር ሶፊ ምክንያት የተሸወላችሁ ብዙ ፕሮቴስታንቶች የሚለ የምታዩ ካላችሁ አሁን ግን ወንድማችን ፈለገ አትናቴዎስ በደንብ አድርጎ ያስተምረና ማለት ነው። እጅግ የሚገርም የሚጠቅም ሀሳብ ነው ያነሳው። ሙሉ ቪዲዮውን እንድታዩት ጋብዛችኋለሁኝ። ተከታተሉት። በፓስተር ሶፊ የሀሰብ ትምህርት የተታለላችሁ እህት ወንድሞች እህት ወንድሞች ከእርሱ ጋር ህብረት የምታደርጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ። በደንብ አርጋቸው አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ ፓስተር ሶፊና ግብረ አበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነውን ነው። በዘጻት መራፋያ ከቁጥር አራት ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ኳ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ አታምልካቸው አትስገድላቸው የሚለውን ክፍል ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም አሁን እያወራን ያለነው ስለ ቅዱሳ ስዕላት ነው ፓስተር ሶፊ እና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያሰሙሏችኋል ኦኬ፣ ክፍሉ ግን ያንን አይልም። የሚናገረው ስለ ምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ ያሰውሉ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ፣ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛሽ ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣውት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስላት አይደለም። ስላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሀሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን በመጽሐፍ ቅዱስ ውስጥ ያሉ ኮንሰርቶች። ስለዚህ እግዚአብሔር አምላካ እንዲህ አለ በላይ በሰማይ ካለ በታች በብር ካለው ከምርም በታች በውሃ ውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል አሎ መላእክትንም ያካትታል ብለው መላእክትን የሚያካትታል ብለው ይታለላሉ። ነገር ግን በፍጹም ያካትትል በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምን ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላል። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባውም። በታች በብርም ካለው ከቀበሮም፣ ከከርከሮም፣ ከድኩላም፣ ከተኩላም፣ ከአንበሳም፣ ከሸረሪትም ፓስተር ሶፊን ከሚመስል እንስሳም ጭምር ማንም ሰው አንዳች ነገርን ቀርጾ ማምለክ የለበትም። አሁን ምንድን ነው ያያለው ነው ምሳሌ አንተ የሚመስል ነው። ድንገት በእግዚአብሔር መልክና አምሳል የተፈጠረውን ሰው እንስሳ ላለእ አይደለም፣ እንስሳ አይደለም። ፓስተር ሚ አይነት እንስሳ አላልክም። አሁን እኔ እሱን የሚመስል እንስሳ ሰው እንኳን ቢያገኝህ መሳሌ የለበትም። ምሳሌ አሁን የእኔ ፊት ነው ለእንስሳ የሚቀርበው? አንተ ነው የተገለጠ ነው። እኔ እኮ ትንሽ መኳንንትን ነው የምመስለው። ትንሽ እንደውም ለምን እንደሆነ ባላቅም እስከው ቤተ መንግስት ያልገባት እንጂ ትንሽ ወደ መኳንንቱም የሚቀርብ ፊት ያለው ይመስለኛል። መስላል ብቻ እና ሰዎች በማንኛውም ምሳሌ ስዕልን መሳል አይጠበቅባቸው በሰውም አምሳሌ። ለምሳሌ የቡድሀ እምነት ተከታዮች ሰው የሚመስል ድንጋይን ነው ቀርጾ በወንድም ይሁን በሴት በጥጃም ይሁን በተኩላ በድኩላም በቀበሮም በከርከሩም በግንደ ቁርቁርም። አሁን ግንደ ቁርቁር አፏ ሾል ያለ ነው፣ እንደ ፓሰር ሶፊ አሁን የሆነ ነገር ሾል ያለ ነው። ይሄ ግን እንደ ግንደ ቁርቁርም ያሉት ነገሮች እንደ ቀጭን የሚሉት ነገሮች ልናገር፣ ፓሰር ፕሪስ ልናገር፣ ልጨርስ። እንደሱ ያሉ ነገሮችን በአጠቃላይ ፈጽሞ ቀርጾ ማምለክ አይቻልም ነው የሚለው ይሄ ክፍል አለቅ ከምርን በታች ከዛ ደግሞ ከውሃ ውስጥ ካሉት፣ ይላል ከምድርን በታች ከውሃ ውስጥ ካሉት ደግሞ አሳትን በአጠቃላይ ማለት ነው። አሳት ማለት በግእዝ ነው። አሳዎች ነው አማርኛ እና አሳዎችን በአጠቃላይ የሚያጠይቅ በአሳ አንበሪም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በምንድን ነው፣ በሱሺ ለካ ምግቡ ነው። እና በማንኛቸውም አይነት መንገድ ያሉትን አሳዎች ፈጽሞ መዛል በፍጹ ይ መልከተው ሊስሏቸው የሚችሉ ነገሮች ፀሐይ፣ ጨረቃ፣ ከዋክብት አዋፍትን እንጂ መላእክትን አይደለም። አሁን ለምሳሌ ፓስተር ሶፊ ከጸገው የጎደሉ ናቸው። እንዲሁም እነሱ ከጸጎ ጎዱ አሉ። እንኳን እነሱ ከጸጋው የጎደሉት እኔ በጸጋው ያለሁኝ ፈለጋት ናቸው። ስራሱ ወደ ላይ ቀናብን መላእክትን ልመለከት አልችልም። መላእክትን መመለከት አልችልም። ስለዚህ ቀና ብዬ እነሱ ስላልችልም ሏቸው እንኳን ለመሳል ማየትም አይችልም በላይ በሰማይ የተባሉት ሰራዊቶች ግን እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክም ተዋ ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክቷቸው ሊሰሏቸው፣ ሊቀርጿቸው የሚችሉ ነገሮችም ጠቀሰ። እንዲሁም ዘዳግም ላይ ምን ብያቸዋለሁ? የሰማይ ሰራዊት ይላቸው ሰው። እነዛን መሳልም መቅረጽም አይቻልም። ሰው ግን ስሎ ቀርጾ አመልካለሁ ካለ ያ ምንድን ነው? ጣዖት አምልኮ። የአምልኮ ስግለት አቀርባለሁ ካለ ያ ምንድን ነው? ጣዖት አምልኮ። ጣዖት አምልኮ ልክ በዘመናችን ሰዎች ለሆነ ጨርቅ ይዞ ምናምን ሱፍ ለብሶ ስሪቢስ ለብሶ ለሚዞር ሰው እንደሚሰግዱት ማለት ነው። በነገራችን ላይ ስግደትን ኦርቶዶክሳውያን ሲያደርጉትና እነገሌ ደግሞ ሲያደርጉት ይለያያል። ለምሳሌ አሁን ፓስተር ሶፊና ግብረ አግበሮቹ በሚያሰብሩበት ቦታ ስለ ስግደት ሲወራና እኛ ጋር ይለያያል። ለምን እመጣበታለሁ። ስለ ስዕላት እንጨርስ ሶስት

ሰይን ቅዱስ ናርቁስ እንዳለው ትነግረኛለህ። ይኸውልህ ቅዱሳት ስላፍ ሰውንና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ፓሰር ሶፊ ምን፣ የትኛው ነው የሚለው የእናንተ መጽሐፍ አውጥቼ ነው ይኸውልህ። እስኪ አውጥቶ፣ ፕሊስ፣ እያወራሁ ነው ያለሁት። እስኪ አሳየን አለኝ። መጽሐፉን አሳየን ማር አሳየ መጽሐፉን፣ እኔ መማር ፈልጋለሁ። መጽሐፉን አሳየለኝ። ተሙ ኦልሬዲ ጀምረሃል። እኔ ጋር ክትትል ትምህርት እዛ ላይ እንማራለን። ሁለተኛ እንደዛ ነው ተሙ ማስሪ ካናበ አይዞ አንገትን አትልፋ። እዚህ ላይ ምን ስል አስቀመጥ፣ አትዙር ጊፍት። ችግር የለው መጽሐፉ፣ ነይ ፓሰር ንገረኝ። እዚህ ላይ የምን ስል ይታያል? ለእኔ ነው ለአንተ ነው፣ የሆነ የተለያየ ነገር እያየው። ምን ይታያል? እዚህ ነው መስቀል። አዎ የምን ስል ነው ይሄ የመስቀል የመስቀል ስዕል እንግዲህ ቅድም ጥት ሰጠኝ መስቀል እ አሁን አልጨረስኩኝም፣ እኔ አሁን አልጨረስኩኝም። ምንድን ነው አንተ ላይ ጨለማ የሚያካፋው ጨለማውን ይክፈፍል። አሜን። ምን አለመሰላችሁ የመጀመሪያው መሰረታዊ ነገር የቤተ ክርስቲያናችን ዶክትሪናል የሆነው ትምህርት መጽሐፍ ቅዱስ ነው። ሰዎች የተለያዩ መጽሐፍትን ሊጽፉ ይችላሉ። የጻፏቸው መጽሐፍቶች በአጠቃላይ መጽሐፍ ቅዱሳችንን ካልመሰለ የተሳሳቱት እነርሱ እንጂ ቤተክርስቲያናችን አይደለችም። ስለዚህ አንድ ሰው መጽሐፍ ሲጽፍ ቤተክርስቲያን ከምታስበው ውጭ ከጻፈና ካስቀመጠ ልክ እንደ መጽሐፍ ቅዱስ ማስረጃ አድርገ እንዳታሳይ ለኔ